የዜጋ ወይም እስራኤል ዜጋ የእስራኤል ዘር አይሁድ ዘር ያለባቸው ሰዎች ላይ ጥቃት ተፈጽሟል። ስምንት ሰዎች የሚሆኑ በእሳት የመቃጠል ትልቅ የሽብር ጥቃት ተፈጽሞ ነበረ። ይህ እስካሁን የብዙ ዋና ዋና የሚባሉ የዜና ማሰራጫዎች ትኩረትን እየሳበ ነው። የዜና ማሰራጫዎችን ብቻ ሳይሆን የኢሚግሬሽንን ጉዳይ ምናልባት ሊለውጥ የሚችል ትልቅ አደጋ ተጋርጧል። ይህ ደግሞ የሰውየው ወይም የሽብር ጥቃት ፈጻሚው ግብፃዊው መሐመድ ሳብሪ መሆን ብቻ ሳይሆን የፈጸመው ጥቃት የፍልስጤምን ነጻነት የሚጠይቅ እና ከሽብር ጥቃት ጋር መያያዙ ይህ ሰው ማን ነው የሚለውን በጥልቀት የኢሚግሬሽን ጉዳይ እንዲከታተለው እና ማንነቱ ሲፈተሽ የዚህ ሰውዬ አሜሪካ መምጣት ከጉብኝት ጋር የተያያዘ እና ከሚጠበቅበት ወይም ህጉ ከሚፈቅድለት መቆየት ከነበረበት ጊዜ በላይ አሜሪካ ውስጥ እንደቆየ ነው። የፎክስ ኒውስ ደግሞ በገኘሁት መረጃ ብሎ የዘገበው የዚህ ሰውዬ የሽብር ጥቃት ምናልባትም የኢሚግሬሽንን ህግ የሚያስቀይር እና አሁን ያለውን የትራምፕ አስተዳደር ጠንካራ እርምጃ ለማጠናከር እንደ ምክንያት ይጠቀሙታል ተብሎ ይታሰባል። ሰሞኑን በተለያዩ ከተሞች ትልልቅ የሚባሉ እስሮች ተፈጽመዋል። ከሳንክቹዋሪ ሲቲ የሚባሉ በተለይ ስደተኛው ሂዶ አልያዝም፣ አልታሰርም፣ መቆየት ይችላለው ጊዜ እስኪያልፍ የሚልባቸው ካሊፎርኒያ ውስጥ እንዳሉ ትልልቅ ከተማዎች ሎስ አንጀለስ፣ ሳን ዲዬጎ፣ እንዲሁም ኒውዮርክ፣ ማሳቹሴትስ እንደነዚህ ያሉ ቺካጎን ጭምር ትልልቅ እስሮች እየተፈጸሙ ነው። አሁን ደግሞ የዚህ መሐመድ ሳብሪ የሽብር ጥቃት ብዙዎችን ያሳዘነ ሆኗል። ማሳዘን ብቻ ሳይሆን በተደጋጋሚ የትራምፕ አስተዳደር እያነሳቸው ያሉትን የዚህ ጸረ አይሁድ እንቅስቃሴ ከተማሪዎች ቪዛ ጋር ተያይዞ ሃርቫርድ ላይ ያለውን ጫና እና ያለን በተለያዩ ዩኒቨርሲቲዎች ኮሎምቢያ ዩኒቨርሲቲን ጭምር ብዙ እስሮች ተፈጽመዋል። የኤፍዋን ቪዛ ስረዛ፣ ጄዋን ቪዛ ስረዛ ተፈጽሟል። አሁን ደግሞ ምን አዲስ ነገር አለ የሚለውን ከጠበቃ አእምሮ ሉል ሰገድ ጋር እንመለከተዋለን። ጠበቃ አእምሮ ከዚህ በፊት እንግዳ ሆኖ ብዙዎች የተደሰታችሁበት እና ያመሰገናችሁት እና ወደ ዲያስፖራ ሚዲያ ኔትወርክ የደወላችሁ ስልክ ቁጥር እየጠየቃችሁኝ በተቻለ አቅም እየገዛችሁ እና ጥያቄዎቻችሁን እየመለሰ የሚገኝ ነው። የህግ ባለሙያ ብቻ ሳይሆን የስደተኛን ጉዳይ በቅርበት ይከታተላል እና ካለው ጊዜ ጋር የተወሰነ አጭር ቆይታ እናደርጋለን። አብራችሁን ትቆዩ ዘንድ ምጠይቀው ካሳሁን ይልማ ነኝ። በአምስት አንድ ሁለት ስድስት 77 4634 አስተያየታችሁን በጽሁፍና በድምፅ ላኩ። ጥያቄ ካላችሁ ደግሞ ዋና መልእክታችሁን በአጭሩ ብትገልጹ ለመመለስ ይረዳል። 646 326 3147 ዜልና ካሻ በሚዲያውን ለመርዳት ለምታስቡ ነው። ከዚህ ማስታወቂያ በኋላ በቀጥታ ከጠበቃ አምሮ ጋር እንገናኛለን። ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር ይሁን። ድጋሚ የማያገኙት እድል የቅናሽ ሳር ሳርቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ 1ንድ መኝታ ከ48 ሚሊዮን ብር ጀምሮ ባለ ሁለት መኝታ ከ59 ሚሊዮን ብር ጀምሮ ባለ ሶስት መኝታ ከሚሊዮን ብር ጀምሮ በሁለት ዓመት ከስድስት ወር ቤቶን ይረከባሉ አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ። የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት። ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይዙ። ለበለጠ መረጃ በ0979440044 ወይም በ0939440044 ይደውሉ። ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ጠበቃ አእምሮ ጤና ስትልኝ፣ እንደምን ነህ እንደምን ነህ? እስከሰውን ሰላም ነህ? አለሁ። በመግቢያ ላይ የተወሰኑ ነገሮች ለማለት ሞክሬያለሁ። ቪዲዮንም ተመልክተዋል። አዲስ መረጃ አለ። ቀጥታ ወደ አንተ ምንድን ነው እየመጣ ያለው ወይም በዚህ በስደት በቪዛ የመጡ ሰዎች ጥንቃቄ ማድረግ ያለባቸው እንግዲህ የተወሰኑ ኢሚግሬሽን ዲስከሽን ፎረሞች ላይ ከተወሰኑ ጠበቆች ሜሴጆችን ሳይ ነበረ። አንዳንድ ችግር እንደደረሰባቸው በተለይ ደግሞ ቪዛ በቪዛ መጥተው እዚህ ቪዛቸውን ኦቨርስቴ አድርገው ለኢንተርቪው ዩስስ በሚሄዱበት ጊዜ የተወሰነ ችግር አጋጠመን እያሉ ሰሞኑን፣ ከሁለት ሳምንት በፊት ኤክስፒሪየንሳቸውን ሲናገሩ ነበረ።

ያ ሜሴጅ ምንድን ነው? መመሪያ ተሰጥቷቸዋል። ለዚህ ለኢሚግሬሽን ኤንፎርስመንት ኤጀንሲዎች ለሚባሉት ለሲቢፒ ከስተምሰን ቦርደርስ ፕሮቴክሽን ኤርፖርት ላይ ያሉት ማለት ነው። እንደገና ደግሞ አይስ ኢሚግሬሽን ከስተምስ ኤንፎርስመንት እንደገና ደግሞ ዩኤስሲአይኤስ ዩኤስ ሲቲዘንሽፕ ኢሚግሬሽን ሰርቪስስ ሁሉ፣ ሶስቱም የኢሚግሬሽን ኤንፎርስመንት ኤጀንሲዎች ኢሚዲየትሊ ኢሚግሬሽን ሬኮርዶችን ሪቪው እንዲያደርጉ እና ኤኒ ካይንድ ኦፍ ቪዛ ኦቨርስቴ ያደረጉ ሰዎችን ኢሚዲየት አክሽን እንዲወሰድ መመሪያ አውጥተዋል። ዛሬ ጠዋት ነው ፎርማላይዝድ የሆነው ይሄ ነገር። ይህም ማለት ምንድን ነው እነዚህ ኤጀንሲዎች አውቶሪቲ ተሰጥቷቸዋል ዶኪመንት ሪቪው እንዲያደርጉ እዚህ ሀገር በቪዛ ከመጡ በኋላ ከተፈቀደላቸው ጊዜ አሳልፈው የተቀመጡ ሰዎችን በተመለከተ እርምጃ ለመውሰድ አውቶሪቲ እና ስልጣን ተሰጥቷቸዋል። ያው እርምጃው ምንድን ነው? አሁን ያሉት በመመሪያው ላይ እንደወጣ ያሉት ዲፖርት እናደርጋለን፣ እንደገናም ደግሞ በህግ ደግሞ እርምጃ እንወስዳለን ነው እያሉ ያሉት። ሶ ኖርማሊ ከዚህ በፊት ምንድን ነው እንደሚታወቀው ብዙ ጊዜ ኢንፎርሳይድ አይደረግም በአንድ ሰው በቪዛ መጥቶ ቪዛ ኦቨርስቲ አድርጎ ኤክስፓየር ካደረገበት በኋላ ቪዛው ዝም ብሎ ይቀመጣል። በሌ ከዚህ በፊት በነበሩት አድሚኒስትሬሽኖች ያን ያህል እንትን ሲደርስባቸው አናይም፣ ሲያዙ፣ ዲፖርት ሲደረጉ ምናምን አይታይም ነበረ። አሁን ግን ይሄ አውቶሪቲ ስለተሰጣቸው እነዚህ ኤጀንሲዎች አቴኒ ጊቨን ሞመንት እንድዚ አይነት ሰው ካገኙ ዲፖርት ለማድረግ ወርደሞ ለሕግ ለማቅረብ መመሪያ ተሰጥቷቸዋል። ከዛሬ ጀምሮ ያ በቪዛ የሚመጡትን ሰዎች ሬኮርድ የማየት ነው የመጀመሪያው እርምጃ የሚለው እሱን ትንሽ ብታብራራለን። ያው ሬከርዱን የሚያዩበት ዋናው ዓላማ ኦቨርስቴ ማን አድርጓል፣ ኦቨርስቴ ያደረገውን እና ያላደረገውን ፊገር አውት ለማድረግ ነው። ሚን እነዚህ ኤጀንሲዎች ሬከርዳቸውን ከፍተው የገባውን ሰው ያያሉ። በምን ቪዛ እንደገባ ያሉ ምን ያህል ጊዜ እንደተሰጠው ያውቃሉ። ከዛ ጊዜ ገደብ ውጭ ያሳልፎ ያለን ሰው እርምጃ ይወስዳሉ ማለት ነው። ሬከርዱን ሪቪው የሚያደርጉት ኦቨርስቴ ያደረገውን ሰው ፊገራውት ለማድረግ ነው ወይም ደግሞ ለማወቅ ነው። ከተፈቀደለት ጊዜ በላይ የሚቆየው ሰው ኤክስፓየርም ካደረገ በኋላ ጥገኝነት ለመጠየቅ ነው አይደል? እንግዲህ አሁን የተወሰኑ ፖይንቶች አሉ፣ ትንሽ ማንሳት ምች የምፈልጋቸው እስፔሻሊ ደግሞ በእኛ በኩል የምናያቸው፣ እስፔሻሊ በእኛ ኮሚኒቲ በኩል የምናያቸው ችግሮች፣ እነሱንም አነሳለሁኝ። እንግዲህ አሁን መጀመሪያ ስንጀምር ምንድነው ኦቨርስቴይ የሚለውንም አይ ቲንክ ዲስከስ ማድረጉ ይሻላል መስለኛል። ምክንያቱም ትንሽ ሚስአንደርስታንዲንግ ስላለ በሰው መሀል፣ ቪዛ አሜሪካን ኤምባሲ ሄዶ የሚመታላቸው ወይም ደግሞ እዛ ላይ የሚሰጣቸው ፓስፖርታቸው ላይ የሚለጠፈው ቪዛ አሜሪካን ሀገር ተጉዞ ለመግባት ብቻ ነው የሚያገለግለው። ዋናው ነገር እዚህ ሀገር ከገቡ በኋላ አውቶራይዝድ ስቴይ የሚባል ነገር አለ፣ ወይም ደግሞ አይናይኒ ፎር የሚባል ነገር አለ። ድሮ ኤሌክትሮኒክ ከመሆኑ በፊት ነጭ ትንሽ የለ ወረቀት ነገር ነጭ፣ እዛው ፓስፖርት ላይ ስታምፕ ይደረግና በስቴፕል እያያዝ ነበረ፣ እስከዚህ ጊዜ ተፈቅዶልሃል ተብሎ። አሁን እሱ ቀርቷል፣ አውቶሜትድ ሆኗል ሶ ሰው ሲገባ አሁን ብዙ ጊዜ እኛ ችግር ምንድን ነው የምናየው፣ የሁለት ዓመት ቪዛ ይዞ የመጣ ሰው ኦኬ፣ ሁለት ዓመት ተፈቅዶልኛል፣ ስለዚህ እዚህ ሀገር ሁለት ዓመት መቀመጥ እችላለሁ ብሎ ምንም ነገር ሳያደርግ ይቀመጣል። አብሶሉትሊ፣ በጣም አደገኛ የሆነ ነገር ነው። ምክንያቱም እንዳልኩት ቪዛው እዚህ ሀገር ለመግባት ብቻ ነው እንጂ እዚህ ሀገር ከተገባ በኋላ አውቶራይዝድ ስቴ የሚለው ነገር ኦቨርራይድ ያደርጋል ቪዛው አማውቱን ኤክስፕሌን ለማድረግ የሁለት ዓመት ቪዛ ሰው ይዞ መጥቶ ልክ ኢሚግሬሽንን እዚህ ሲያልፍ፣ ኦኬ ሁለት ወር እንድትቀመጥ ፈቅድልልሃል ብለው ያስገቡታል። ይሄ ሰው ሁለት ወር ብቻ ነው መቀመጥ የሚችለው። የሁለት ዓመት ቪዛው ምንም ምንም ከለላ አይሰጠውም። ሶ ያቺ ሁለት ወር ካለቀ ከማለቋ በፊት አገሩን ለቆ መውጣት አለበት። ኦር ደግሞ ወደ ሌላ ስታተስ መቀየር አለበት። ኦር ስታተሱን እዛው ኤክስቴንድ ማድረግ አለበት፣ ማራዘም አለበት። ሶ ዋናው ሚስ ኮንሰፕሽን ይሄ ነው። ብዙ ሰው እኛ ጋር ይመጣና እንዲህ አይነት ነገር ፋይል ማድረግ ፈልጋለሁኝ ይላል። ኦኬ ስታተስህን አሳይኝ፣ ወር ስታተስሽን አሳይኝ ብለን ስናይ ረ ኦቨርስቲ አለ። በቪዛው ከተፈቀደላቸው ጊዜ ረዥም ቆይተዋል ስንነግራቸውም የተሰርፕራይዝ አንዳንድ ጊዜ ለብዙ ሰዎች። ኖ ከተፈቀደልህ ወር፣ ደግሞ ከተፈቀደልሽ ጊዜ ገደብ አልፈሻል ስንል ኖ ቪዛ የሁለት ዓመት ነው አንድ ዓመት ነው እሱ አይሰራም። ዋናው ማስረገጥ ምፈልገው የአንዳንዱ ሰው በቪዛ የመጣ ሰው እና እዚህ የተቀመጠ ሰው ምን ያህል ጊዜ ነው እንድቀመጥ እዚህ ሀገር የተሰጠኝ የሚለውን ነገር አይናይኒፎር የምንለውን አውትራይዝድ ስቴይ የሚለውን የምንለውን ነገር አውቶሜትድ ከሆነበት በኋላ ጊዜ በኋላ የመጡ ሰዎች የሲቢፒ ዌብሳይት ላይ ሄደው ኤግዛክትሊ ምን ያህል ጊዜ እንደተፈቀደላቸው ማወቅ ይኖርባቸዋል። ከዛ በፊት ማሳለፍ የለባቸውም። አይደር ከሀገር መውጣት ይኖርባቸዋል፣ ኦር ደግሞ ስታተሳቸውን ኤክስቴንድ እንዲደረግ አፕሊኬሽን ማስገባት አለባቸው። ሶ ዋናው ሚስ አንደርስታንዲንግ ያለው እዛ ጋር ነው። የቪዛ ቫሊዲቲ የምንለው ኢት ዶዝን ሃቭ ምንም ፕሮቴክሽን አይሰጥም። እዚህ ከገባ በኋላ ኦፊሰሮች ይሄን ያህል ጊዜ ተሰጥተውሃል የሚለው ነገር ነው ኦቨርራይድ የሚያደርገው ያንን። ትንሽ ጥንቃቄ ማድረግ ይኖርበታል ሰው። ይሄ ያላወቁ ሰዎች አይ ናይንቲ ፎር ዝም ብለው የቆዩ ሰዎች ሊሆኑ ይችላሉ። በሌላ በኩል ደግሞ መጥተዋል፣ ግን እዚህ ሀገር ለመቅረት ወስነው ቶሎ ኢሚግሬሽን ኦፊሰር አተርኒ ጋ ሄደው የስደተኞች ጉዳይ ጠበቃ ጋር ጉዳያቸውን በማመልከቻ አመልክተው የስራ ፈቃድ የሚጠብቁ ሰዎች ይኖራሉ። አሁን እነሱን አፌክት ያደርጋል ይሄ ወይስ ገና የሚመጡትን ነው ወይ ጭራሽ ያላመለከቱትን ነው? ትንሽ እሱ ላይ ግልጽ ቢሆን። እንግዲህ ቪዛ ኦቨርስቴ ቢኖርም አሁን ቅድም መጀመሪያ ላይ እንደ ስገልጽ እንደነበረው የተወሰኑ ጠበቆች ችግር አጋጠምን እያሉ ሪፖርት ያደረጉባቸው ኢንሲደንቶች ቪዛ ኦቨርስቲ አድርገው ነገር ግን በሜሬጅ በጋብቻ ግሪን ካርዳቸውን ፋይል ካደረጉ በኋላ ለኢንተርቪው ሲጠሩ ነው። የዛን ጊዜ ነው ችግር አጋጠምን እያሉ ያሉት። ያን ያህል የተረጋገጠ ሪፖርት የለኝም። ግን ጠበቆች እንዲህ አይነት ችግር አጋጠምን ብለው ከሁለት ሳምንት በፊት ነው እንደዛ ማለት የጀመሩት። ያው ዛሬ ግን ያው ፎርማላይዝድ ሆኖ አየ ነው። ችግር ላይፈጠር አይችልም ብዬ ሀንድረድ ፐርሰንት መደምደም አልችልም። ግን ምንድን ነው ፔንዲንግ የሆነ ወይም ደግሞ አሁን አክቲቭሊ ፕሮሰስ ላይ እያለ ያለ ኬዝ ካላቸው ያን ያህል የሚያሰጋ ነገር አይኖረውም። የሚያሰጋው ለምን ለማን ነው? ቪዛ ኦቨርስቲ ያድርገው ምንም አይነት አፕሊኬሽን መንግስት ጋር የሌላቸው አሳይለምም ሊሆን ይችላል በሜሬጅም ሊሆን ይችላል በስራም በኢምፕሎይመንትም ምንም አይነት ማመልከቻ የሌላቸው ሰዎች እነሱ የተጋለጡ ናቸው። ሌላ አይነት ማመልከቻ ግን ኦሬዲ ፕሮሰስ ያለ በመንግስት እጅ ላይ ፕሮሰስ ያላቸው ሰዎች ግን አትሊስት ችግር እንኳን ቢመጣ ይሄውና ፋይል አድርጌያለሁኝ አፕሊኬሽን ፕሮሰስ ላይ ነው ብሎ የማሳየት አትሊስት እድል ይኖራል። አሁን የተለዋወጠ ብዙ ነገር አለ፣ በየጊዜው ለመከታተል ሁሉ እስኪከብድ። በአጠቃላይ ከቪዛ ጋር ተያይዞ ከስደተኛው ጋር በህገወጥ መንገድ የገባውም ያልገባውም አሁን ምናልባት ከዚሁ ጋር አንተ እያየኸው ካለው ጉዳይ ጋር የሴኔት ሪፐብሊካን የሆኑ ሰው ጂም ባንክስ የሚባሉ የሮድ አይላንድ ናቸው። የሳቸው ያቀረቡት የሌጅስሌሽኑ ልክ ከተፈቀደለት በላይ ጊዜ በላይ የሚቆይን ሰው ልክ እንደ ኢሊጋል ኢንትሪ በህገወጥ መንገድ እንደገባ እንዲታይ የሚጠይቅ ነው ብለዋል። አሁን ዜናውን እያየው እና ምናልባት የብዙ ኢትዮጵያንን እና አጠቃላይ ስደተኛውን ሁኔታ የሚነካ ይሆናል። አንዳንዴ ደግሞ መረጃዎች እንደነዚህ ያሉ ስንሰጥ ከዚሁ ጋር ደግሞ ተያይዞ አሁንም እኔ ቅድም ያየሁት ዜና አለ። ምናልባት በቀጣይነት ያንን መረጃ ወደ አድማጮቻችን፣ ተመልካቾቻችን ለማምጣት እሞክራለሁ። በቪዛ መጥተው የሚቆዩ ላይ እርምጃ ለመውሰድ መታሰቡ ብቻ ሳይሆን ኢምፕሎይመንት አውቶራይዜሽን የስራ ፈቃድን የሚጠይቅ ለአንተም ልኬልሃለሁ። የጠለቀ ነገር ባይኖረውም እስካሁን ከመቶ ሰማንያ ቀን ውስጥ የስራ ፈቃድ ይመጣል። አሁን ግን ባለው ባክሎግ ምክንያት ከስድስት ወር እስከ ወደ አንድ አመት የመግፋት ሁኔታ እንዳለን እና ጭራሽኑ እንደውም ስደተኛው ወረቀቱን እስኪያገኝ ድረስ የስራ ፈቃድ እንዳያገኝ እስኪወሰን በፍርድ ቤት ጉዳዩ እንዳያገኝ የሚያደርግ ነገር ታስበዋል። ከዚህ ይሄ ጉዳይ ደግሞ ሰውየውን የሰው ጥገኛ ያደርገዋል፣ ስራ ስለማይዝ ሚል ወይም የመንግስት ደግሞ ጥገኛ ሊያደርገው ይችላል፣ ፐብሊክ ቤኔፊት ለማግኘት የሚሉ አስተያየቶች አሉ። ከዛ ውጭ ደግሞ እንደውም ኢሊጋል የሆኑ ነገሮችን አክቲቪቲዎችን የሚያበረታታ ነው በድብቅ ሰው እንዲሰራ በድብቅ እንዲንቀሳቀስ የሚያደርግ ነው የሚል ትችት ተነስቷል። ምናልባት እሱ ላይ ትንሽ የምትለን ነገር ካለ እሱን እንመልከተው፣ ና ላሰናብትህ። ያ እንትኖች ኦልሬዲ ሪፖርቶች ወጥተዋል፣ እንደዚህ በፎርማሊ በሊግል ደረጃ ባይሆንም፣ በህግ ደረጃ ባይሆንም በዜና ማሰራጫዎች እና የኒውስፔፐሮች ላይ ወጥቷል ኮንሲደር እያደረጉ እንደሆነ ኢምፕሎይመንት አውቶራይዜሽን የስራ ፈቃድን በስደተኛ ሆኖ የሚመጡ ሰዎች የሚያመለክቱትን የስራ ፈቃድ አይዘር ጊዜውን ለማራዘም ኦር ደግሞ ጭራሽ እንዳያገኙ ለማድረግ እንቅስቃሴው ላይ እንደሆኑ ተነግሯል። ላስት የርም ይህን ነገር ሞክረውታል። የስራ ፈቃድን ወደ አንድ አመት እንዲጠብቁ አድርገው ፈልገው ነበረ፣ መመሪያ ደረጃ በህግ ደረጃ ማውጥተው ነበር። ያው ግን በፍርድ ቤቱ ስላልተቀበላቸው እሱ ላይ ጸና ችሏል። ግን እንደዛ አይነት ኢንቴንሽን አለ። አሁን ግን ስፔሲፊክሊ ግን አሁን የወጣ የተረጋገጠ ነገር በህግ ደረጃ የጸደቀ ነገር የለም፣ ግን ኦልሬዲ እንደዛ አይነት ሀሳብ እያሰቡ ነው። አመሰግናለሁ፣ ተመልካዮቻችን። ጠበቃ አምሮ በጣም ጊዜው አጭር ስለሆነ ሰፊ ሰዓት እንዳልወስድበት ነው በዚህች ጉዳይ ላይ የተወያየ ነው። አንድ ፖይንት ብቻ ነው የመናገር ትችላለህ። ካለህማ ረጅም ሰዓት ደስ ይለኛል። ማሳሰቢያ ነው። ያው እንግዲህ አውርተናል። አሁን አይናይን ዩፍ ምንድን ነው ስታተሳችሁ ኤክስፓየር ቪዛችሁ አውቶራይዝ ሲያስተያችሁ ኤክስፓየር ሳያደርግ መውጣት አለባችሁ ያለው ነገር አለና ብዙ ጊዜ እኛ ኖቲስ የምናደርገው እኛ ጋር ሚመጡ ዝ የሚመጡ ሰዎች እዚህ ከመጡ በኋላ የተሰጣቸው የጊዜ ገደብ አለ አሜሪካ መቀመጥ እንዲችሉ ከዛ ጊዜ ገደብ አሳልፈው ኤክስቴንድ ማድረግ ይሞክራሉ፣ ወይም ደግሞ ከዛ ጊዜ አሳልፈው ወደ ሌላ ስታተስ ለመቀየር ይፈልጋሉ። ያ እንደማይቻል ነው ማስረገጥ የምፈልገው እና ማሳሰብ የምፈልገው ኤክስቴንድ ማድረግ የሚፈልጉ ጊዜያቸውን ማራዘም የሚፈልጉ ከሆነ የተሰጣቸው ጊዜ ገደብ ከማለቁ በፊት ነው ማመልከቻው መንግስት እጅ መግባት ያለበት። ኦር ደግሞ ወደ ሌላ ስታትስ ደግሞ ለመቀየር የሚፈልጉም ሰዎች ደግሞ ከሆኑ ኦረዲ ከተፈቀደላቸው የጊዜ ገደብ በፊት ነው የማመልከቻው መንግስት እጅ መግባት ያለበት። በአንድ ቀንም እንኳን ድላይ ቢያደርጉ ኤክስቴንሽኑም አፕሩቭድ አይሆንም፣ ወደ ሌላ ስታትስ ለመቀየር አይችሉም። ያንን ምስቴክ ሰርተው ብዙ ሰዎች ይቀመጣሉ። ከሶስት ከአራት በወር በኋላ ነው ዲናይድ ሆኖ ቪዛቸው ሲመጣ የሚያውቁት ሰው እንደዚህ አይነት ትንሽ የጥንቃቄ ነገሮችን መውሰድ ይኖርባቸዋል ሰዎች ችስቶችን ለማለት ፈልጌ ነው። እስቲ በድጋሚ ባለፈውም ስላሳሳትን ስልክ ቁጥርህን ለተመልካቾች ተውልን፣ የእናንተን የህግ እገዛ በተለይ ተመልካቾቻችን እንደዚህ የኢሚግሬሽን ጉዳይ ያላችሁ ጉዳያችሁ በጠበቃ አእምሮ ቢሮ እንዲታይ የምትፈልጉ ፎርማሊ መስራት የምትፈልጉ ደውሉ። በተረፈ ግን ለእያንዳንዱ ሰው ስልክ ደውሎ ለመመለስ በጣም ከባድ ነው። እናንተ ቢሮ አይ ቲንክ በኢትዮጵያን ጉዳይ በራስ ቋንቋ በአማርኛ አውርተህ የምታነጋገር አንተ ብቻ ነህ አይደል እስካሁን ያለው እሱ ጊዜህን ያጣብባልና ፎርማሊ ከእሱ ጋር መስራት የምትፈልጉ ሰዎች ብትደውሉለት የተሻለ ነው። ጥያቄ ያላችሁ ግን በቴክስት ብትጠይቁ ሊመልስ ይችላል። እና እንደገና የሕግ ቢሮውን ስምና አድራሻ ኮንታክት ብትነግረን ደስ ይለኛል። እዚሁ አጋጣሚ አይ ቲንክ ኢሜይልም ኢሜይል ዝገድ ቢካ ዩ ስልክ ካልተመለሰ ወ ደግሞ ቴክስት ላይ ታይ ስለሚችል፣ ኢሜይል ሴፈስት ዌይ ቱ ኢሜይል ድራፕ ካደረጋችሁልን መልሰ መልሼ ደውላለሁኝ። ስልክ ቁጥር ግን 323 455 6030። በቃ ሊንኩን ለኢሜይል የቢሮዋቸውን እዛ ላይ ሊንኩን ስለማስቀምጥ ኮሜንት ሴክሽን ላይ እና ዲስክሪፕሽን ላይ አስቀምጠዋለሁ፣ እዛ ላይ ታገኙታላችሁ። ጊዜን ስለምሰጠን ከልብ አመሰግናለሁ። ግን እንደዚህ እየጠፋ ከመጣ ስደተኛው እኮ ብዙ ተጨንቆ ነው የሚኖረውና ለአጫጭር ነገር ብቅ ብትል እንደዚህ ጥሩ ነው። ከልብ አመሰግናለሁ ጊዜን ስለሰጠን ጠበቃ ምናምን። እሺ ተመልካቾቻችን፣ የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። በዚህ በቪዛ ቆይታና አሁን ሊወሰድ ከታሰበው እርምጃ ጋር በተያያዘ ነበር ከጠበቃ አእምሮ ጋር የቆየ ነው። በተለየ ግብጻዊው መሐመድ ሳብሪ በኮሎራዶ በወልደር የፈጸመው የሽብር ጥቃት የኢሚግሬሽን ቢሮዎችን፣ ዩኤስሲይስን፣ ዲፓርትመንት ኦፍ ሆምላንድ ሴኩሪቲን፣ ስቴት ዲፓርትመንትን ይህን ጉዳይ በዋዛ እንዳዩት አድርጓል። እርምጃም ሊወሰድ የታሰበው በዛ ምክንያት ነው። ስለዚህ በቪዛ መታችሁ የምትቆዩ ሰዎች እዚህ ለመቅረትም ካሰባችሁ ነገራችሁን ፎርማል ማድረጉ እንዲሁ ዝም ብሎ ከመቀመጡ የበለጠ ችግር ውስጥ ስለሚከታችሁ ያንን እንድታደርጉ ነው ጠበቃ ምሮ ያሳሰበው። በሌላ ዝግጅት ተመልሼ ይመጣለው። ስለተከታተላችሁኝ ከልብ አመሰግናለሁ። ካሳሁን ይልማ ነበርኩኝ። ስለምተከታተሉን እግዚአብሔር ይስጥልን። ሰብስክራይብ አድርጉ፣ ሚዲያችን ይደግ እርስ በርስ መበረታታቱ፣ መረጃ መለዋወጡ በፖዚቲቭ ቀና አእምሮ ነገሮችን ለማስተካከል ሁላችንም ፍጹም አይደለንም፣ የራሳችን ችግር ይኖረናል። ያንን እንድናይ በሚል ነው ይሄ ሚዲያ የተመሰረተው፣ በማህበረሰብ መካከል ድልድይ እንዲሆን ነው። የተለያዩ ሀሳቦች የተለያዩ አመለካከቶች በተለያዩ ነገሮች ላይ ሊኖሩ ይችላሉ። በስደተኞች ጉዳይ በአሜሪካ አቋም በኢትዮጵያ ጉዳይ በተለያዩ ጉዳዮች በሃይማኖት ብዙ ነገር የተለያየ አስተሳሰብ ሊኖር ይችላል። የግላችን ግን ያ መለያ ሊሆን አይችልም። የእኛን ሀሳብ እያዋጣን በምንስማማባቸው ጉዳዮች ላይ አብረን እየሰራን መኖር አለብን። ምክንያቱም የምንኖረው ረጅም ዓመት አይደለም፣ በጣም አጭር ነው እድሜያችን። በዛች ጊዜ ግን በሚያስማማን ተስማምተን የሳቁ የተደሰቱ እርስ በርስ የተረዳዱ መኖሩ የተሻለ ሀገርም ማህበረሰብም እንዲኖረን ያስፈልጋል። ምናልባት በሳይኮሎጂም ደረጃ እንደዚህ ማህበረሰብ ጥናት ላይ ጥናት ያደረጉ ሰዎችን እንግዳ አድርጌ ማቅረብ ይኖርብኛል። በተለይ በተለያዩ ቦታዎች እየተንቀሳቀስኩ ሳናግር በኢትዮጵያዊ መሃል፣ በሀበሻው መሃል፣ በኤርትራውያን መካከል ያለው መቆራጎዝ እና አለመረዳዳት፣ ያለው አቅም ያለው ሰው እንዲደበቅ ማህበረሰቡን እንዳይረዳ አድርጓል። ምሁራንም የተባሉ ለማህበረሰባቸው ኮንትሪቢዩት ሳያደርጉ የራሳቸውን ህይወት ብቻ እንዲኖሩ ያደረገው ይሄ የፖለቲካ ግፊቱ ነው። እርስ በርስ ያለንን መልካም ነገር አንዱ ስለ አንዱ ማንሳት ከኔጌቲቭ ነገሮች ይልቅ